ኮሚሽኑ ሲዋቀር በመንግስት መልካም ፍቃድ በገዥ ፓርቲ መልካም ፍቃድ የተቋቋመ ነው እና ግን ድርጅቱ ከተመሰረተ ጀምሮ መንግስት ከማህበራዊ አንቂዎች ይልቅ አሉታዊ ተጽዕኖ በሀገሪቱ ሲጫወት ምንም አስተያየት ሰጥ አላየንም። እነሱ ከተመሰረቱ ጀምሮ የአብይ መንግስት ጸባይ ቀይሩ ከሳልነው ውጭ ወጥቶ ከሀዲድ ስቶ አገር በመንግስታዊ ሽብር እየታመሰ ያለው በዚህ አንድም ቃል ሲናገሩ አልሰማም። ልታረም ይችላል። ትናንትና ነገር አሁንኛ አክቲቪስቶች፣ ማህበራዊ አንቂዎች የመንግስትን ጠላቶች ሆና ከዚ ስለምናነቃል መንግስት የጠላውን ነው እየጠሉ ያሉት ነው ሀሳብ ሀሳብ አሁንም ሀገር የሚወዱ ከሆነ ኢትዮጵያ ውስጥ የአንበሳውን ድርሻ ይዞ ሀዲድ እያሳት ያለው አሁን ቤተ መንግስት ያለው አካል ስለሆነ ቤተ መንግስት ያለ ሰው ብሔራዊ እርቅ ይፈልጋል ወይ? አይፈልግም። ከኦሮሞ ወንድሞቹ ጋር መስማማት ስላልቻለ እኮ ነው። ወለጋ ሰው እንቅል ሰጠው። የመሃሉ ፖለቲካ የሚታመስ እኮ አደብ ባልገዙ፣ መረን በለቀቁ ቤተ መንግስት ያሉ ሰዎች ነው። እነሱ የተሻለ የዘረኝነት ስሜት ኤክሰርሳይዝ እያደረጉ እንጂ ለመታረቀልም እንደሌላቸው አይተናል። እንግዲህ ሶስት አመት ተስፈኞች ነበር። ከሶስት ዓመት በላይ ሞኝ መሆን ደግሞ ተገቢ አይደለም። እኔ ምክክር ኮሚሽኑን ለሁለት ነገር ይፈልገዋል። የመጀመሪያው መንግስት አሁን የኢትዮጵያ ምሁራንና የሰክነው ማህበረሰብ በመንግስት ተስፋ ምክንያቱም ሰው የማይታረድበት ቢያንስ ሰላም ማስፈን የማይችል መንግስት ነው ያለን አይደል? ስለዚህ የምክክር ኮሚሽን ሲባል ተስፋ አርገን ሁለት ሶስት አመት ዶርማንት እንድንሆን ይፈልጋል። ማዘናጊያ ማለት ነው። ምክር እንደማይሰማ ቀድሞ አይተናል። ስለዚህ የመጀመሪያው ማዘናጊያ ነው። ምክር የሚሰማ መንግስት አይደለም። ቤተ መንግስት ያለው ኢትዮጵያ ውስጥ ቤተ መንግስት የገባ አይል ኢትዮጵያን አደጋ ላይ የሚጥል መንግስት መሆኑን ኤሊቶች፣ ማህበራዊ አንቂዎች ነቅተናል። ህዝቡ ደግሞ ተዘናግቶ አይ መንግስት እንታረቅ እያለ እናንተ ለምን ክፉ ታወራላችሁ ብሎ ለእኛ ጆሮ እንዳይሰጥ ነው የሚያደርገው። ከብቶች ተሰብስበው ባለቤታቸው ሲሄድ ደስ ይላቸዋል አይደል? ምክንያቱም ሳር ይዞ ነው የሚሄደው። በጣም ነው የሚወዱት መካከላቸው መጨረሻቸውን የሚነግራቸው ሰው የለም። የከብት አባል የለም ማለት ኮንሽስነሳቸው ከዛ ያልፍም። ያ ሁሉ እንክብካቤ ለማረድ እንደሆነ የሚያውቁት ግን ሌላው አንገታቸው ላይ የተቀመጠ ቀን ነው። ከከብቶች ኮሚኒቲ መካከል አራጂን የሚጠቁም የለም። እኛ ግን ሰዎች ነን አይደል። መንግስት የኢትዮጵያን ህዝብ እርስ በርስ እያበላላ እንደሆነ በሰከነ መንገድ ወያኔ እኮ አምባገነን ሆኖብን ነው እንጂ በሀገሪቱ ሰላም የማስፈን ችግር ኖሮበት ያውቅ ይሄ መንግስት ግን ዲሞክራትም አይደለም፣ ሰላም ማስፈንም አልቻለም። ስለዚህ አሁን ከመካከላችን እንዳልኩ መንግስት ህዝብን ሊበትን ነው፣ አገር ሊጎዳ ነው የምንል ሰዎች ቦታ ለማሳጣት ያመጣው ነው እንጂ እንደማይሰማ እስኪ ለምሳሌ ሸዋሚው አብይ ነው ሻሪው አብይ ነው። ታውቃሽ ምክር ቤትማ የእሷ ሻንጉሊት መሆናቸው እናውቃለን። አሁንም በሚደረገው ነገር ውስጥ አገሪቱ ጥሩ ቦታ አይደለችም ብሎ የሚናገር ስንቶች ናቸው? ስለዚህ የምክክር ኮሚሽን በፕሪንሲፕል ደረጃ ችግር የለውም። ግን ከላይ የተቀመጠውን የአንበሳ ባህሪ ለምናቅ ሰዎች፣ እኔ የሚታይ ነገር ይህ አይደለም። ይልቅስ ግን ሪዘርቭ ሆነን የኢትዮጵያ ሕዝብ ያለበት ቦታ ጥሩ አይደለም። እርስ በርስ ሰው እየተገዳደለ ነው፣ ሰው እየሞተ ነው፣ ሰላም የለም። ለሴት ለህፃንና ለአረጋውያን የማይሆን መንግስት ደግሞ ሞቷል። ስለዚህ አንቄዎችን ለማለዘብ የተደረገ ጥረት ነው እንጂ የመንግስት ወቅታዊ ባህሪ ሜን ያሳያል።